በእርሳት ወይ ስለምትፈልጊ መሰለ ኛ ግን ግሻ እንግዲ ዳኒ በስተመጨረሻ አንበረከከች። በፍቅርሽ ጠብ ብያለው እንግዲህ እስከ ዛሬ ስትጠብቂ ነበረ ብለው ነው

ቦታ ሰቷት እንደዚህ ምናምን አፈቅርሃለሁ ብለራሱ ሰ ስትናገር ከዚህ ፊት ሊክስ ፌት ራሱ አላረጋትም ነበረ እና ጽጊሻ እንግዲህ መልስ አመልሳለች። ትምህርቱ በዳፍ ግን አገኘው። እሱም እንግዲህ ከእኔ መስተቀር ከማንም ጋር እንድትወኝ አልፈልግም እያለ ነው። ያው ጽጊሻ አመራለች። እውነት ይሁን ያው እነሱ ስለሚተውኑ ድራማ ይሁን አልተረጋገጠም። የአሁኑ ግን እውነት ይመስላል።

መቶም ሆን ድራማ መሆን አይታወቅም። ቆይ የሆነ ጊዜ ነው እኮ ቆይ እናንተ ህይወት ሁሉ ድራማ ሊሆን ነው። እንደ እንደው ፕራንክ ፕራንክ ብቻ ሊሆን ነው እናንተ ህይወት ሲል ነበረ የሆነ ልጅ እና እና የንስ ሆነት ዳይ እንደዚህ መሆኑ ለጥጌ አሪፍ ነው፣ ምክንያቱም ብጌባ ሳጥ ሻቀበጥኮነ ጊዜ በጣም ነው ምትምት ፍሬ በቃ። እና ባለፈው እንግዲህ ዱባይ ብዙ ነገር ተፈጥሮ ነበረ

ምክንያቱም የሆነ አባል ብቻ ሆነ ነገሩ። ፍቅረኛ አይመስልም። እሱም እንግዲህ ዳንኤል አልታዋጣልኝ ምን የለዛ ነው እያለ ነው። እህት እንግዲህ ጥሩ ነው፣ ደስ ይላል።